እኔ ባለውበት 99 በመቶ ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱ ነው ምንለው። የኢስላም አባቶች መቃብር መፍረስ አለባቸው። መስጊድ ውስጥ በካራቴ በጠረባ በዱላ በሽጉጥ በጥይት እስላሙን ሁሉ የሚቀጠቅጡት የእሳቸው ፈንድ ነው። በየአካባቢው ያላችሁ አይጉራ ስብከቶች፣ ኦ አባ ቅዱስ የሚለውን አቁሙና ዞር በል በት ሲሪየስሊ፣ ምንደኛዎች ናችሁ፣ ቀጠራኞች ናችሁ። የኛ ሞት የኛ መገደል አንዳንዶች እኮ አጥማቂ የተከትለው እኮ እውቅና ሲሰጡ የሆነ ንግስ አለ ሲባል ግር የሆነ ሚዲያ በዚህ ዘመን ጳጳስ ያላደረከኝ አመሰግናለሁ ብዬ ጽፍ የነበር አሁን ከደቂቃዎቹ በፊት። የእውነት በዚህ ዘመን ጳጳስ መሆን ብስማም ያሳፍራል። የእውነቴን ነው፣ ያሳፍራል። የእውነት ያስጠላ ይብሏል። አሁን ይሄ እንትን ያለ ህይወት በጣም ነው የሚያስጠላው። ለምንድን ነው የመነኮሱት? ለምቾት ለድሎት? አንሞት እኮ ነው። አሁን ንግደል እኮ አይደለም። የሌላ ሰው መብት እየጠየቀን አይደለም እኮ። ያ ሰው አንሞት ማለት እንዴት እንዴት ይፈራል እና መቆም አለበት። መቆም አለበት። እረኞች እረኛ የማይሆን ከሆኑ እረኛ የመቀየር መብት አለን። ባይዘ እንዴ የመለየት መብት አለን። እኛም ራሳችን መብት አለን አለን ለማይታዘዙ ራሳቸውን ለሚያሰማሩ ምንደኞች፣ ቆዳችንንም ስጋችንንም በልተው ለማይጠረቁ ሆዳሞች ለምንድን ነው እኛ የምንገዛው? ኖ በቃ ሥራ ትያዙ፣ ቤተክርስቲያንን ያገልግሉ፣ እውነተኛ ይሁኑ። ልጆቻችን ሞቱብን እኮ ብለው ማልቀስ ካልቻ ምን ይሁን ታዲያ? ሲሆን መገሰጽ እንደ እነ ቅዱስ ባስልዮስ ንጉሱ ቴዎድሮስ እኮ ቀጥ ደቆ ያደረገው እንደዚህ ሲጨፈጭፍ ህዝቡ በህዝቡ ላይ መከራ ሲያጸና ምን አደረገ? ከዚህ በኋላ ይህንን ህዝብ መምራት አትችልም፣ ስጋው ደግሞ መቀበል አትችልም፣ መቁረብ አትችልም አለው እና ንጉሱ ዝቅ ብሎ ወርዶ፣ ቀኑናውን ተቀብሎ ንሳውን ገብቶ ቅዱስ ቁርባን ወደ ቅዱስ ቁርባን እንዲቀበል ያደረገው በኋላ ነው። እንዲህ እንዲህ ያሉ ጠንካራ አባቶች ነበሩ። ማርያምን እና መፍትሄው የሚገሉን መታዘዝ ማቆም ነው። ለገዳይ እንድንታዘዝ መጽሐፍ ቅዱስ አያዝንም። እውነት የምናገር እኔ፣ ይሄ ያለ አውዱ ፍቺ ቀኝን ለሚመጣ ግራንስ ጠባካችሁ አውዱን ይዛችሁ ተርጉሙት፣ ትርጉም አለው። ምን ማለት ነው? ይሄ ያለ አውዱ የሚሰበክ ስብከት ሁሉ ገደል ነው የሚከተው። ዘመኑን መዋጀት ያስፈልጋል። ስለዚህ አብያተ ክርስቲያናት እየተቃጠሉ ክርስቲያኖች እየጮሁ ባሉበት ዘመን ላይ የምን ለሀገረ ስብከት ፐርሰንት ነው? የምን ፐርሰንት ነው? እነሱ የሚያገኙት ደሞዝ ቁጥር የለውም። የሚያገኙት አበል አናታቸው ላይ ወጣኮ። በቃ ሻኛ ወጡ። በነገራችን ላይ እኮ ንቀናቸው እኮ ነው እንዴ? ምን እናገራቸው ይሄኮ በቃ ማለት በቃ ተዋርደው ነውኮ፣ ባይዘይ እንጂ የሚገባ ቦታ ላይ የሚቀመጡ እኮ ልንነገራቸው የሚገቡ አይደሉም። በቃ አጂ ሙፍቲ በመሞታቸው በማረፋቸው የኔን ድካም አቀለሉልኝ። ዘመርኩ ነው። ዋሃቢ ዋቢ ዋቢ ዋቢ ዋቢ ዋቢ ሚለው ሲለው አሁን እንዳለ ሙስሊሙ ዋሃቢ ዋቢ ዋቢ ዋቢ ዋቢ አራጅ አለ፣ አውሬ ሰይጣን በአካል አለ። አሁን ደግሞ ፈንዱ ከፍተኛ ስለሆነ በደንብ ጥንቃቄ ያስፈልጋል ማለት ነው። ይሄን ደግሞ አሰልጥነው ያንን ኪታብ ጽፈው በኢትዮጵያ መስጊዶች እንዲሰገድ የኢትዮጵያ ሙስሊሞች እንዲገዳደሉበት የሚያደርጉት እኚህ ሰው ናቸው። አሁን እንደውም ያኛው ሲሞቱ እኚኛው በህይወት ተተኩ ማለት ነው። በህይወት ተተኩ ማለት ነው። ስለዚህ ሳላ አልፋውዛኒ ማለት እኚህ ሰው ናቸው ማለት ነው የኡስታዞቹን ወጣቶች ሳውዲ አረቢያ ድረስ እየወሰዱ የሚያስተምሩት ልክኛ ተሀድሶ ተብዮቹን ምዕራባውያኑን አሰልጥነው በጀት በጅተው እንደሚልኩብን ማለት ነው። ሰውየው የፊት ገጻቸው በራሱ አረብ አይመስልም ነው የሚሉት የአረብ አፍንጫ የላቸውም የአረብ ከንፈር የላቸው የአረብ አይን የላቸው በእግዚአብሔር ይወቅ ነው የሚሉት እንግዲህ። እነሱ የሚነውሩኝ ነው መነግራቸው እኔ አረብ ምን ይምሰል አፍንጫው ምን ይምሰል ጆሮ ምን ይምሰል እማቀው ነገር የለም። ግን የአረብ መልክም የላቸውም። በጣም በመንግስት ስለሚደገፉ፣ ወታደራዊ ጭካኔም ስለሚጠቀሙ አደገኞች ናቸው። ሰው ቆራርጠው፣ ሰው አቃጥለው፣ በዩቲዩብ ሰው አቃጥለው በቴሌግራም እንዲታይ፣ ሰው እንዲፈራ፣ እንዲጨነቅ ምን አይነት አውሬ ምን አይነት ጨካ አይመጣብን የሚል የፍርሃት መንፈስን እንዲጋባ ስለሚያደርጉ ይሞታሉ። ስለዚህ ሰሞኑን የኛ ሀገር ውሃቢም ኢትዮጵያዊ ሙፍቲያ ጂዑመር አርፈው ሳለ በሳኡዲ ሳላ አልፋው ዚን መሾ ጮቤ ሲረግጡ ነበሩ። ሙራር ታደሰን እንመልከተው። ሙራር ታደሰ ዋነኛው የሙሃ ሱፊውን ግደለው ያሉትን ድገምላቸው፣ ይስማ አዝቡ፣ ይስማ እኔ አይደለው የሚያልኩት፣ ይኸው ሙስሊሙ ልጅ ነው የሚናገረው። አምታ ቀጥል፣ አሰማላቸው። አንድ ጊዜ አሰማላቸው። ልጁ ሲናገር ይስሙት። ስልምና ይሄ የሚናገረው ልጅ ክርስቲያን ነው፣ ኦርቶዶክስ ነው። ምንድን ያለው እስልምና ገዳይ ነው፣ እስልምና አራጅ ነው፣ እስልምና ምን ነው እንድንል ስላደረጋችሁን በጣም እናመሰግናችኋለን፣ እናንተ ጨካኞች ብሎ ውሃብዮችን የወቀሰው ውሃብዮችን እንድዛ እንድንል ነው የፈለጋችሁት ብሎ ነው ልጁ የሚወቅሰው። እንዴት እሱ እንደዚህ ይነራል ብሎ አጀንዳ ለማስቀየስ የእሱን ፎቶ የእሱን ቪዲዮ ይዘው አዟዟሩት። እንደውም መንግስት እየፈለገው ነው። መንግስት ሊያስረው ይገባል። መንግስት ምና ምክር ምክንያቱም ፍርድ ቤቱ እነሱ እጅ ነው። አብይ አህመድ ከነሱ ጋር ነው። ፈንዱ ከዛ ነው። ገንዘቡ ከዛ ነው። ምንም ችግር የለባቸውም። ለማሳሰር፣ ለማስገደድ ሲንጫጩ ነው። ይሄ ሙስሊም ልጅ ወጥቶ ይህንን ቪዲዮ የሰራው ቀጥል። አሳየ እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንጻር እንድንረዳው ስላደረጉ አካላት ዛሬ ለነገራችን የመጣው ተስፋ አካላት ዋሃቢያ በመባል ይታወቃል መርሃው ውስጥ መግባት አልነበርበትም ማለት ነገር ግን ማን እንዲገባ አደረገው አሁን ለቅሶ ላይ ሀዘን ላይ የመጣችሁ እንደዚህ አይነት ነገር የምትናገሩት እናንተ ራሳችሁ አርማችሁ እንደሚታሩ ሰዎች ሲሞቱ አላህ ሱብሐነሁ ወተዓላ ሊመሰገን ሊመሰገንና ሱጁድ አሽኩር ሊወረድ ይገባል እንጂ

ወላሁ ተዓላ አመረና ብልበዳእት ኩፋር አቅረቢን ልና ያዩ ለ አመኑ ቃቲሉ ለና ሉነኩም ምን ኩፋር ብሎ መዲና ላይ ከሀዲያን በነበሩት አይሁዶች ቃላቸውን ባፈረሱት ከሰይዳችን ሰለላሁ ዓለይሂ ወሰለም ጋር ቃል ገብተው የሚኖሩት የነበረውን የተፈራረሙትን ስምምነታቸውን ያፈረሱ ከሀዲያን አይሁዶች ላይ የወረደውን የቁርአን አያት እያመጣኛ ላይ ነው የምትፈስረው። ይ ንብ ማስረጃ ሱፍይና ሰለፊይ እኮ አሁን በአንድ ቤት ላይ አለ እኮ። ወንድም ታላቅና ታናሽ ወንድም አለ። ይሄ ሱፊዩን ወንድምህ ቀድመህ ግደለው የሚል እኮ ነው ኪታብ። ይኸው በየመስሉ እየተቀረ ያለው እርሻ ኪታብ። ወላሂ ልአዚም እስከ ዛሬ ድረስ እንደዚህ አይነት ነገራቶችን እያወቅናቸው መናገር አንፈልግም ነበር። ለምን ህዝቡ በሰላም መኖር ስላለበት፣ እስከ ዛሬ ድረስ መናገር አንፈልግም ነበር። ውይይት ካልሆነ በቀር የሆነ ነገር ካልሆነ በቀር እርስ በርስ እንማማር ካልሆነ በቀር ወላ ልአዚም ሓታ ሀቂቃ በቀጥታ ውሃብያ የሚለውን ቃል ራሱ ለመናገር በጣም ይከብደኝ ነበር ነገር ግን ግዴታ አደረጋችሁብን። ይኸው ለቅሶ ላይ እየመጣችሁ እንዲ ታላግጣላችሁ፣ ታሾፋላችሁ፣ ጭካኔያችሁን ታሳያላችሁ። ምን እናደርጋችሁ ታዲያ? ይህም ኪታብህን አንብበው በፈለግ ቋንቋ ትራንስሌት አድርገው እና አንብበው በፈለግከው በእንግሊዝኛ በአማርኛ ትራንስሌት አድርገው ይ አረብኛው ካልገባህ ማለት ነው። ይህን ነው እየመስጅዱ እኮ ለሕፃናት እያስተማራችሁ ያላችሁት። ኢርሻድ ማይጠራበት የዋህብ እየመስጅድ አለ። ብዙ ሌላም ኪታቦች አሉ ማምጣት ሕዝቡ በሰላም መኖር ስላለበት ነው። እኔ ግን አመጣቸዋለሁ። እንዳለ እንዳለ አመጣቸዋለሁ። ህፃናት እያስቀጸሉ ነው። እንዴት አባትን ማረድ፣ እናትን ማረድ እንዴት እንደሚገባ እያስተማሩ ነው። ቀድሞ የነበሩት ሁለት ሁለቱ ላይ አብረው የነበሩትን ፎቶ አምጣልኝ። የሞቱት ነጭ ያደረጉት ናቸው። የሞቱት ነጭ ያደረጉት ናቸው። ነጭ በዚህ በኩል ጥቁር ጫማ ያደረጉት ናቸው የሞቱት። የሚያስፈስሩት ደግሞ ባለ አንድ አይናማው እውር ነበሩ በነረኛ ነበሩ አንደኛ የዋቢ ፈንድ አድራጊ ነበሩ። በእሳቸው የተተኩት ደግሞ እነዚህ ይሄ ጥቁር ያደረጉት ሰውዬ ናቸው። ሳላፈውዚን ማለት እሳቸው ናቸው። ይህንን ኪታብ ከትበው በመላው ዓለም በለው ቁረጠው የሚሉት ማለት ነው። በኮምቦልቻ በደሴ በከሚሴ አሁን በአክሱም ጽዮን ረብሻ እንዲነሳ በትግራይ ብጥብጥ እንዲነሳ ፈንድ የሚያደርጉት እነዚህ ናቸው። ጥንታዊ ኦርቶዶክስ ብቻ አይደለም ጥንታዊ እስልምና አያስፈልግም፣ ኪታቦች መቃጠል አለባቸው፣ የታላላቅ የኢስላም አባቶች መቃብር መፍረስ አለባቸው፣ መስጊዶቻቸውን መውረስ አለብን ብለው መስጊድ ውስጥ በካራቴ በጠረባ በዱላ በሽጉጥ በጥይት እስላሙን ሁሉ የሚቀጠቅጡት እኚህ ጥቁር ያደረጉት አሁን ሳውዲ ላይ የተሾሙት ሙፍቲ ልጆች ናቸው። እሳ የእሳቸው ፈንድ ነው። አሁንማ በቃ በአጠቃላይ ሳውዲን ያዙት፣ የኢትዮጵያ ዋሃቢ ስላም ጮቤ ረግጧል ማለት ነው። ጮቤ ረግጧል። ለዚህ ነው የሙፍቲ መቃብራቸው ይሰጠን፣ አስከሬናቸው ይሰጠን የሚሉት። ሊቀልዱበት፣ ሊያሾፉበት፣ የህብረተሰብን የአንድን ማህበረሰብ ስሜት ህሊና መጉዳት፣ መግደል ስለሚፈልጉ ማለት ነው። ይህንን በደንብ ተነጋግረን በደንብ አይተን መስመር ማስያዝ መቻል አለብን። ሀገራችንን የምትወዱ ሀገራችን የምትወዱ ሰዎች ካላችሁ ይሄ በዶግማ በቀኖና ጉዳይ የሚያያዝ አይደለም። ይሄ ከእስልምና እንደዚህ እንደዚህ ከሚል ጋ አይደለም። እነዚህ ሀገር አጥፊዎች ናቸው። ሀገር አጥፊዎች ናቸው። ግን ደግሞ በጣም ጥቂት ጩጬ መሆናቸው ደግሞ ታይቷል። መቆም ይሄንን መጤ ይሄንን አራጅ በህግም በቃልም በጽሁፍም ልክ ማስገባት ይገባል ማለት ነው። እዚህ የአጂ ሙፍቲ በመሞታቸው በማረፋቸው የኔም ድካም አቀለሉልኝ ዘበርኩ ነ ዋሃቢ የሚለው ሲለው አሁን እንዳለ ሙስሊሙ ዋሃቢ ዋሃቢ ይጣል አራጅ አለ፣ አውሬ ሰይጣን በአካል አለ። አሁን ደግሞ ፈንዱ ከፍተኛ ስለሆነ በደንብ ጥንቃቄ ያስፈልጋል ማለት ነው። ሰላም ነው አለን፣ እንዴት ነው ስሞም? አንድ ነገር ልጠይቅህ፣ ግን የግል ጥያቄ ነው ማለቴ። ለምን እንደሆነ አላውቅም፣ ግን አላውቅም ማለት ነው። የግል አደባባይ ላይ ይጠየቃል ታዲያ አላቅም ለምንድን ነው ለአንተን ሳይጥሩ ስሜት አይሰማኝም። አይ ዶንት ኖ የእውነቴ ነው ከልቤ ነው ከልቤ ነው የምጠይቅ ያፈስባት ለቀጀ አንድን ሰው አብዝተሽ ከጠላሽውም ችግር አለ አብዝተሽ ተወደርሽም ችግር አለ። ሚድየም መሆን ጥሩ ነው። ያው ያው ሊያጋጥም ይችላል ሜይ ቢ የተጫነብሽ ነገር ይኖራል ማለት ስለኔ የሰማሹ ነገር ስል በፊት በፊት ሃይማኖት ውስጥ እያለው ምናልባት እሺ፣ እስልምና ላይ አንዳንዴ ስትናገር ልናደደብ ይችላል። ግን ወግን አላቅም። እኔ ከእንደዚህ አይነት ስሜት ወጥቻለሁ ብዬ ማስበው ቆይቻለሁ። ግን አላቅም። ጥሩ ስሜት ግን አይሰማኝም። ሳይ የውነትኝ ነው። በየኮ በጣም ነው የሚጎዳሽ እውነት እኔም አልፈልግም፣ እንደዚህ ሰዎችን ዝም ብዬ ሳይጥሩ ስሜት የመረበሽን እኔም አልፈልግም እኮ አንቺ። በጣም ምክንያቱም ባየሽኝ ቁጥር አሁን እኔ ከጠላሽኝ፣ ባየሽኝ ቁጥር ሳትፈልጊ ማይሆን ስሜት ውስጥ ገቢያለሽ ማለት፣ አይምሮሽ እየተረበሸ ነው የሚሄደው ማለት። ደስ ማይ ስለምናደግ የሆነ ነገር ስትናገር በጣም በቃ ዝም ብሎ ስለሚደብረኝ በቃ ይሄዳሉ። እዚህ ጋር እራሱ መቆም አለ ወድም በቃ ለምን እንደሆነ አላውቅም። ስለ እኔ በፊት ላይ እንደዚህ ነው። የእኔ ቪዲዮ አታጭም ከሆነ ችግሩ እኮ የእኔ ቪዲዮ የቱም አታጭም። ድምጼን ድንገት ትሰሚዋለሽ። ስለዚህ ቀንሽን አበላሽብኝም። ጂኒ አይወድህም በቃ። ለአንቺ ጂኒ ምንድን ነው ያልኩት? ከእኔ ጂኒ ጋር እኔ ደግሞ ጂኒ የለብኝም አልተስማማም ማለት ነው። እኔ እባክህ አለሁ አይደለ? ምንድን ነው ዝም ብለህ ሰውም ይጠላ ያለ ምክንያት ያለ ምክንያት ከጠላሽ ያው አስቸጋሪ ነገር ነው። አክቹዋሊ ምክንያታዊ መሆን አለብን ለምንጠላውም ለምንወደው። በእርግጥ የምንጠላው ነገር ላይኖር ይችላል፣ ምግባሩ ወይንም ደግሞ ድርጊቱ ሊያስጠላን ይችላል። ግን ከጠላ ነው በኋላ ራሳችንን መጠየቅ ማለት ሶሊሽን እሱ ነው ወይ መፍትሄ እሱ ነው ወይ የሚለው ራስን መጠየቅ የተሻለ ነው። ምክንያቱም የምንጠላው ነገር ባየነው ቁጥር ቀናችንን እያበላሸብን ስለምንሄድ ለሰውየው ብለን ብቻ ሳይሆን የራሳችንን ላይፍ እያበላሸብን ይሄዳል። የራሳችንን ምጠላው ነገር ድንገት ሲመጣብ መጥፎ ስሜት ይሰማል። አሁንም መጥፎ ስሜት ይሰማሃል። ስለዚህ ማይሆን ኔጌቲቭ ኢነርጂ እየሰበሰብክ ትሄዳለህ ማለት ነው። ከዚህ ሁሉ ለበው ጠላው ምክንያቱ ምንድን ነው ብሎ ምክንያቱን መጋፈጥ የተሻለ ይመስለኛል። እውነት ለመናገር እንዳልደር እኔ ማለቴ እንደዚህ አይነት ስሜት ከውስጤ ለማጥፋት እሞክራለሁ። ከልቤ ግን አላውቅም፣ እንደዚህም እንደሚሰማኝ እሄል ነገር ነው የገባው። አይ ምን ወልበራ ነው የሚባለውን እሱን ታምኝበታለሽ። አላህ ስትሉ ጥሉ፣ ላላ ስትሉ ደዱ። በፊት ሃይማኖተኛ ሆኜ አው አምንበት ነበር፣ ግን እኔ አሁን ሃይማኖት የለኝም። አላምንበትም ግን እንዲሁ አላውቅም፣ ቀልቤ ለምን እንደሆነ ባላውቅም በቃ አላውቅም ለምን እንደዚህ እንደሚሰማኝ። ጥሩ ስሜት ግን አይሰማኝም። ለት ችግር የለው እንግዲህ በደንብ ጥይኝ ወይንም በደንብ ጥይኝና አንድ ነገር ምንድነው ጡዘት አለው አይደል? በጣም ከተቆለ መጨረሻ ላይ ደግሞ ደንብ ልወጂ ትያለሽ። ሰው ሲጀመር ሰው ጥላ አእምሮ ውስጥ ይኖራል፣ ስትወድ ልብ ውስጥ ይኖራል የሚባል ነገር አለ። ኖ እንደዚህ አይነት ጥላቻ አይደለም ግን፣ በቃ እኔ እንጃ አላውቅም። በቃ ሳይ የሆነ የተረበሽ አይነት ስሜት ስለሚሰማኝ ብዙ ጊዜ ገብቼ ምናምን ማውራት ትፈልግም እሄዳለሁ። በቃ አላውቅም። ሙስሊም እኮ አሁን አንቺ ነሽኮ፣ ምክንያቱም ላላ ስትል ጥላ ላላ ስትል ውደድ ነው አይደለ? ሚንስ ሙስሊምን ብቻ ነው የምትወደው። ሙስሊም ያልሆነ ደሞ ያላ ጠላት ነው ጥላ ነው ክፍሉ የሚለው እኔ ለሙስሊም ሙስሊም ስለሆንኩ እኮ አይደለም ታዲያ አሁን እኮ ነው ሙስሊም አይደለሁም ያ ነገር ተጽዕኖ አድርጎብሻላ ላላ ስትል ደል ላላ ስትል ታዲያ ያ ነገር አሁንም አይምሮሽ ውስጥ አለ አይደለሁም ብትይም ምክንያቱም ሙስሊም ካልሆነ እንድትጠዩ የተሰራብሽ አለ ያ የተሰራብሽ አይምሮሽ ሰፍሯል ተቀምጧል ማለት ነው ብትወጪም እንኳን እስኪ አሁንም ያ ነገር ተቆጣጥሮ ሽዞሻል። እንዳላ ስትል ጥላ ስለሚል ማለት ነው። ክርስቲያኖች እና ውዶች የአላ ጥላት ወይ ናቸው? አይደለም መጥላት ብቻ አስቀድማችሁ ጦር እንትን አዘጋጁላቸው ነው የሚለው ፈረስና ከታጀቡ ጦር እንትን አዘጋጁላቸው ነው የሚለው ስረቷ ምፈል ስልሳኛው ዋያ ላይ ስለዚህ ልታሸብሩበት ነው የሚለው መጥላት ብቻ ሳይሆን እኔን ለማሸበር መዘጋጀት አለብሽ። እንደዛ ስለሚል ማለት ነው። ለማሸበር መዘጋጀት ካለብሽ በዚህ መጠን ይህንን ሀሳብ ገዝተሽ ገዝተሽ ገዝተሽ ወጣው ብትይ ምን ያህል ፐርሰንት ነው የወጣሽው? እንግዲህ እሱ አይዶ ነው አላቅ ማንሸንሽ ምታቂ። እሱ ግን ያው ጥላቸው ግን ስላለ ማለት ነው። ምናልባት እንደዛ ይሆናል። እንግዲህ ፈጣሪ ያውቃል። እሺ፣ እንግዲህ ለማንኛውም በደንብ እንጠይኝ ወይንም ቀኑን ሙሉ በደንብ ይሄኝ አይሻልም? አይ፣ ለምን እጠላለሁ? አልፈልግም። ሰው መጥላት ያ መፍትሄው? እንግዲህ ምን ይሆናል ሌላ። አይ፣ አላውቅም። እስከነ ሀይኒ እንደዚህ ሰው ምን ምን አታርፍበታለሁ? ራሴ እኮ ነው የምጎዳው። ያጠፋው ነገር አለ

የኢትዮጵያ መጅልስ እየተመራ ያለው በወሃብያ የሚባሉ ሰዎች ነው። በቃ ፈንዳ ጨስ የሚለውን ስም ይታውቀዋል። ትጨስ አለገና ትልቅ ፓወር የነበረው ኃይል የነበረው ኢትዮጵያ ውስጥ እንደፈለገ መንግስት ሲያሽከረከር የነበረው። ኦርቶዶክስ ኦና ነው፣ የለም ፈርሰዋል። አሁን ዱቄት ነው፣ የማንንም መጫወቻ ነው። አሁን ምንም አታመጡ የለም ወደ ነበረባችሁ ወደ ወደ ወደ የድሮ እንትናችሁ እንመለሳለን ብላችሁ ያሳባችሁ ከሆነ የለም፣ ተስፋ ነው መቁረጥ ያለብ። የለም አንድ ሰው ነው ያስቆመው። ራሱ ኢትዮጵያ ውስጥ ያለውን የኦርቶዶክስ ቤተክርስቲያን እንትኑ ሲኖዶሱ አንድ ሰው ነው እንዳለ የሚመስለው። ራሱ በአንድ ሰው ነው። ታዩታላችሁ፣ ከአመታት በኋላ ምን እንደሚፈጠር እንዳልነበረ ይሆናል። የለም፣ ዲኮር ናቸው። ራሱ አለ እንዲባል ማለት ነው። አልገባችሁም እናንተ ትለበለባለ ትጠበጠባለ። አሁን ደግሞ በጣም ደስ የሚለው ነገር መጽሐፈ ምንድነው መጽሐፈ ምንድን ነው የተወገዘው? ኦርቶዶክስን ሲጨንቃቸው የራሳቸውን ድርሳናት እና ገድላትን ማውገዝ ጀመሩ። እኔ በዚህ አካሄዳችሁ ራሳችሁ እንዳታቃጠሉ ነው የምፈራው እ? ገድላትን በዚህ ልክ አዎ ገና ትጫሳላችሁ እኮ ታብዳላችሁ። የለም የለም እኮ የለም ስትባሉ እየሄዳችሁ ነው እየጣፋችሁ ነው ስትባሉ እምቢ ስትሉ ነበረ። ገና እኔ የምፈራው ግን ደንብራችሁ ደንገጣችሁ መጽሐፍ ቅዱስ እራሱ አውግዘነዋል እንዳትሉ ነው የምፈራው። በእውነት በቃ እኛ ከአሁን በኋላ በቁርአን ነው የምንመራው እንዳትሉ ነው የምፈራው። አታውቁትማ ለይታችሁ እኮ አታውቁትም። በነገራችን ላይ መጽሐፍ ቅዱስና ድርዛናት የሚባሉት መጽሐፍት አንድ ኦርቶዶክስ ሰው ለይቶ አያውቅም። ጣይቆም ከመጽሐፍ ቅዱስ በላይ ድርሳናት እንደ የሚያውቁት እነሱ። ስለዚህ ተሳስተው ደንግጠው መጽሐፍ ቅዱስን እንዳያወግዙ ነው የምፈራው እኔ። ለማንኛውም ጨርሻለሁ፣ ይበቃኛል። አስተምሮቱ አስተምሩት ኤግዛክት ቢሆን ለሙሉ ትክክላል። በምናውቀው በማናውቃቸውም ነብያቶች ማመን ማለት እንደዚህ እንደዚህ አይነት ትርጓሜ ከሆነ ያለው ሀዲሱ ይሄ ማለት ፋውል አለው ማለት ነው። ከባድ ፋውል የማላውቀው አሁን ወሬ አታብዢ። ለምትጠይቅሽ ጥያቄ መልስ አምጪ። ያልተጠቀሱ ነብያቶችን ታምኝባቸዋለሽ? እኔ ያልተጠቀስኩ ነብያት ነኝ አንቺ ለተጠየቀው ነብይ እንደሆነ ራሱ አታውቂውም።

ሃያ ሃያትም ልትሆን ትችላለች። ከበደም አየለም ዘለቀም ሊሆን ይችላል። ካልተጠቀሱት ያልተጠቀሱት ነብያቶች የምታምኝባቸው እነሱም የራሳቸው ተልኳላቸው እኮ የራሳቸው ተልኳላቸው። እኛ የማናውቀው እኛ ያናውቀውማ እሱ መግለጽ አልተደረገልንም። እንኳን ስራቸውና ስማቸውም ግልጽ አልተደረገልንም። ምን እንደሆነ ያሳወቁን ነገር የለም። ስለ ነብይነታቸው አለግም አስተምሮታቸውን አላየ ምናቸውን አላየ እኮ ስለ መልእክታቸው አልተናገ አልተነገረም ስማቸውም አልተገለጸም። አልተነገረም ስማቸውም። ስለዚህ በነብያት ስማቸው ተጠቀሱት። ምክር ግድ ነው። በነብይ በጥቅል ማመን አለብሽ። ነብዩ ሰው መሐመድ በኋላ ስለህ ስሙ ስሙ ያልተጠቀሰልኝ ነብይ እንዴት ነው ማመልክኩ? እያልኩ እየጠየኳቸው ነው። አለመልሁባቸና ቁርአን ብቻ ብቻእ ቁርአኑ የሌላ አምላክ አለ በስሜ ያልተጠቀሰ በማነት ሸይጣን ነው ወይ እንግዲህ የማይታይ ስሜ ሌለው በምን ያለ አለ ነብይ ማለት ሸይጣን ነው እንግዲህ ሸይጣን ነው ወይ ጂን ነው? ጂኖች ናቸው ለጂን ነብያት። እንግዲህ ከጂን ውስጥ ከሆነ ከሸይጣን ውስጥም ከሆነ ወይም ደግሞ እኔ ባለውበት በ99 በመቶ ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጭ አንገቱ ምለው ድመትን ቤቷን ዘግተ ብትደበድባት መድረሻ በተሰጣት መጨረሻ ላይ ነብር ሁና ራስን ዞራ ትበላሃለች። አሁን ላይ በክርስቲያኖች ላይ የሚደረገው ጭፍጨፋ ይሄንን ያሳያል። በአርሲ ክርስቲያኖች ላይ የሚደረገው ጭፍጨፋ ሊቆም ይገባል። ሁላችንም ኦርቶዶክሳውያን መቃወም መቻል አለብን። አርሲ የደም ምድር ሆናለች። አሁን ላይ አንድ ወዳጄ እንደነገረኝ መንገድ ላይ አስቁሞ እባክህን ድምጽ ሆናቸው ቲክቶክ ላይ ስለማይ ነው አርሲ ነው። እኔ ከአርሲ የመጣሁት አርሲ ላይ ነው። ኦርቶዶክሳውያን በጫካን በጫካ የሚገኙት በዱር በገደሉ ነው ያሉት። የሚበሉት የሚጠጡት የላቸውም። እባክህን ድምጽ ሆናቸው አለኝ። እኔ ምን አቅም አለኝ ወንድሜ እግዚአብሔር ብርታቱን ይስጣችሁ እንጂ ስለዚህ መሆን ያለበት ይሆናል ኦርቶዶክሳውያን ሁላችሁም ለአርሲ ክርስቲያኖች ድምፅ ሆኗቸው እግዚአብሔር አምላክ ለሁሉም ብርታቱን ይስጥልን ከዛ ውጭ ግን ሁላችንም ኦርቶዶክሳውያን መከላከል ባለብን ደረጃ ቆመን መሞት የለብንም